ከስልሳ ሺህ በላይ ተከታይ ባለው የቲክቶክ ገጼ ላይ ከተጠየቁ የዝውውር ጥያቄዎች መካከል አንደኛው ይሄኛው ነው። ቪክቶር ዮኬሬሽ ለምንድነው ክለቦች የውል ማፍረሻውን ከፍለው ማስፈረም የማይችሉት የሚለው ጉዳይ ማለት ነው። እሺ፣ በዚህ ላይ አጠር ያለ ማብራሪያ የምሰጣችሁ ነው የሚሆነው። ታክቲካል የሆነ አስፔክትንም እንደዚሁ ጨምርላቸዋለሁ። ተከተሉ። ስፖርት ኒውስ ብሪፍ ከኤርሚያስ ጋር በዩቲዩብ ቻናላችን ፉትቦል ፐብ ቲቪ ላይ ወደ እናንተ እየደረሰ ነው የሚገኘው። በዚህኛው ፕሮግራማችን እንግዲህ በስፖርቱ ዓለም የተሰሙ ጉዳዮችን ዲቴል የምንመለከትበት ሂደት ነው እያለው እንግዲህ በዚህ ሰዓት የዝውውር ጉዳዮች በጣም በብዙዎች ዘንድ መነጋገሪያ፣ መወያያ የሆኑ ናቸው እና ይህንን ክረምት እንግዲህ አብረን በዚህ እነዚህ በሚወጡ የዝውውር ጉዳዮች ላይ ያሉ ሀሳቦችን የምናነሳ ነው የሚሆነው። እንግዲህ በቲክቶክ ኤርሚ በሚለው ባጭሩ በተጻፈው በፉትቦል ፐብ ፕሮዲውስ ተደርጎ ወደ እናንተ በሚደርሰው የዝውር መረጃ የቲክቶክ ገጻችን ላይ አጠር አጠር ያሉ በየቀኑ የተሰሙ የዝውር መረጃዎች እናደርሳችኋለን። ከነዛ ጋር በተያያዘ ደግሞ እናንተ በዲቴል እንድናይላችሁ የምትፈልጓቸው እንደዚሁ አሉና እነሱንም ትጠይቁናላችሁ። በእናንተ ጥያቄ መሰረታዊ ላይ ይህንን ዩቲዩብ ቻናል ከፍተንላችኋል። ስለዚህ መረጥ መረጥ አድርገን ብዙ የእናንተ ጥያቄ ያስተናግዱ ያደረግን በዚህ ዩትብ ላይ ደግሞ ፕሪፍ የምንሰጣችሁ ነው የሚሆነው ቪክቶር ዮኬሬሽን ለምንድነው ክለቦች የውል ማፍረሻውን ከፍለው ማስፈረም እያልቻሉት እሱም በተከታይነት የምንመለከት ነው የሚሆነው። ይህንን ፉትቦል ፐብ ቲቪ ግን በተለይ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ማበረታታችሁን እንዳትረሱ። ወደ ጉዳይ ውስጥ እንግባ። ሀያ ሰባት ዓመቱ ላይ ይገኛል። ይሄ ስዊድናዊ አጥቂ አንዳንዶች ዮኬሬሽ አንዳንዶች ጎይኬሬሽ ይሉታል። በተመቻችው ጥሩት። እኔም በሁለቱ እያደረኩኝ እየጠራ የሚቀጥል ነው የሚሆነው 27 ዓመቱ ላይ ይገኛል ብያችኋለሁ። በአጠቃላይ እንግዲህ በፖርቹጋል በነበረው የስፖርቲንግ ልዝበን ቆይታ በአንድ መቶ ሁለት ጨዋታዎች ላይ ዘጠና ሰባት ጎሎችን እንደዚሁ ማስቆጠር ይችሏል። እንግዲህ ብዙ የመረጃ ምንጮች ላይ የሚወጡት ጉዳዮች በተለይ የሱ የውል ማፍረሻ ስንት ነው የሚለው ላይ የተለያዩ ልዩነቶች አሉ። ግን ቢቢሲን እንደ ዋቢነት እንውሰድና የሱ የውል ማፍረሻ አንድ መቶ ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ ነው የሚል ነገር ተነስቷል። እንግዲህ ብዙዎቻችሁ የዝውር ጉዳዮችን የምትመለከቱ ከሆነ ልጁ ከአርሰናል ጋርም ከዩናይትድ ጋርም ከየትኛውም ክለብ ጋርም ቢያያዝ የሚነሳ አንድ ዋጋ አለ። ይሄም ዋጋ ምንድን ነው? ስልሳ ሲደመር አስር ወይም ሀምሳ ዘጠኝ ሲደመር አስር የሚል ነው እንግዲህ። ቀደም ሲል እንዳልኳቸው እስከ 85 ሚሊዮን ፓውንድ ወይም እስከ 100 ሚሊዮን ሊር ይደረሳል የዚህ ልጅ የውል ማፍረሻ ነገር ግን ደግሞ ክለቦች ቀደም ሲል እያልኳችሁን ዋጋ ነው እያቀረቡ የሚገኙት። ታዲያ በዚህ ዋጋ ለምንድነው ስፖርቲንጎች ሊሸጡ ያልቻሉት የሚለውን ጉዳይ ስንመለከት በእግር ኳስ የዝውውር ሂደት ላይ ጀንትልማን አግሪመንት የሚባል ጉዳይ አለ። ይሄ አግሪመንት ብዙ ጊዜ በጽሁፍ የሚሰፍር አይደለም፣ በቃል መግባባት ላይ የሚሆን ነው እና ዮኬሬሽ ስፖርቲንግ ሊዝበን በዚህ የኮንትራት ሂደታቸው ላይ ተጫዋቹን ከኮንቬንተሪ ያመጡት፣ እንግዲህ ኮንቬንተሪ ያልተሳካለት ብራይተን መጥቶ የተገፋ ተጫዋች ነው ቪክቶር ዮኬሬሽ። እና ይህን ተጫዋች እነሱ ሲያመጡት፣ እንግዲህ መጀመሪያ ላይ ሲያፈራርሙት በዚህ በጀንትልማን ኦራሊ በነበረው ንግግር ላይ ከሪሊስ ክላውሱ ወይም ከውል ማፍረሻው ባነሰ ሂሳብ ልንሸጥህ እንችላለን የሚል ነገር እንደዚሁ አቅርበውለት ነበር። ታዲያ የስፖርቲንግ ሊዝበን ፕሬዚዳንት የሆኑት ፍሬዴሪኮ ቫራንዳስ እንደተናገሩት ከሆነ እስካሁን ድረስ የቀረበ ኦፊሻል ኦፈር የለም፣ በነገራችሁ ላይ። ነገር ግን አሁን ላይ ባለው የህዝቡ ሁኔታ ከተመለከታችሁ ክለቦች የሚፈልጉትን ተጫዋቾች ቅድሚያ በግል ጥቅማጥቅም አስማምተው ከእናንተ ውጭ ማንንም አልፈልግም እንዲል ያደርጉታልና ከዛ ውጭ ሌሎች ክለቦች መጥተው ትልቅ ደሞዝ ምንም ቢያቀርቡ ያ ተጫዋች ታማኝነቱን እያሳያቸዋል። እንዲህ አይነት የዝውውር ሂደት አለና ተጫዋቹ በእንደዚህ አይነት ጉዳይ ከአርሰናል ጋር እንደተስማማ በደንብ ይነገራል። ነገር ግን ፍሬዲሪኮ ቫርዳስ እንዳሉት በሆነ በፍጹም አርሰናል ሆነ ሌላ ክለብ ለዚህ ልጅ እስካሁን ኦፊሻል የሆነ ጥያቄ አላቀረበም። እነሱም ግን እንደሚሉት ከሆነ ይሄ በስልሳ ሲደመር አስር እንደማይለቅ አረጋግጠው ተናግረዋል። ጀንትልማን አግሪመንታቸውን እዚህ ጋር ያከብሩ፣ በእርግጥ በሕግም ይፈቀድላቸዋል ባያከብሩ ማለት ነውና ለምን ካላቸው 27 ዓመቱ ላይ 27 ዓመት ያን ያክል አረጃ አይባልም፣ ጥሩ እድሜ ነው፣ ወጣትም ባያስ ብለው ማለት ነው። እና ያሳየው ብቃት ደግሞ ቀደም ሲል እንደነገርኳቸው በአንድ መቶ 2 ጨዋታ 97 ጎል አለው፣ አሲስትም እንደዚሁ ብዙ አለው። ለአሰልጣኞችም ምቹ የሆነ ዘመናዊ የሚባል እንደዚሁ አጥቂ ነውና ይህንን አጥቂ በዚህ አይነት ፐርፎርማንስ ላይ እያለ በቀደም ሲል ባልኳችሁ በስልሳ ሲደመር አስር ብቻ ማጣት ስፖርቲንጎች አልፈለጉም። ፌዴሪኮ ቫርዳስም እየተናገሩት ይሄንን ኑ ነው በፍጹም በሪሌስ ክላውሱ፣ ይሄ አሁን ይሄ በጀንትልማን አግሪመንቱ አንለቅሙም። ሪሌስ ክላውሱ እንግዲህ እንደነገርኳችሁ እስከ 85 ሚሊዮን ፓውንድ ወይስ እስከ መቶ ሚሊዮን ይሩ ያወጣል። ክለቦች ምን ያክል ደፍረው 27 ዓመት ለሞላው ልጅ ይሄንን ገንዘብ ያወጣሉ? አጠያቂ እ ጉዳይ ነው። ክለቦች ግን ለምንድን ነው ውል ማፍረሻውን ከፍለው ማስፈረም ያልቻለው ካላችሁ እስካሁን ውል ማፍረሻውን ያቀረበ የለም። የልጁ ውል ማፍረሻ 85 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ ነው። ብዙ ክለቦች ግን መቅረብ የሚፈልጉት ስልሳ ሲደመር አስር ነው። ለምን ካላችሁ ዮኬሬሽና ክለቡ መጀመሪያ በጀንትልማን አግሪመንት ችግር የለውም ከውል ማፍረሻ በታች ልንሸጥ እንችላለን ተባብለዋልና ያንን ስፖርቲንጎች ነው ብለዋል። ምርጥ ብቃት ላይ ስላለ ጥሩ ማስረብ ስለፈለጉ የክሬች በአንጻሩ እነሱም ከኢንስታግራም ገጹ ላይ ዲሊት ማድረግ ምናምን አይነት ትንሽ የማፈንገጥ አይነት ባህሪዎችን እያሳየ ነው የሚገኘው እና በአጠቃላይ እንዳልኳችሁ የውል ማፍረሻውን ከፍሎ ክለቦች ላያስፈርሙት የቻሉት ይሄ ነው። በተከታይነት እንግዲህ በዋነኝነት ይልጅ አሁን ቃሉንም ሰጥቷል የሚባለው ለአርሰናል ነው እና አርሰናል እንግዲህ በአርቴታ ስር በፎርስ ናይን እየተጫወተ ባለፉት ሶስት ዓመታት በርካታ ጎሎችን አስቆጥሯል። ልክ እንደ ዮኬሬሽ አይነት ደግሞ ዘጠኝ ቁጥር አጥቂ ሲያመጣ ምን ይጠቀማል ምን ሲያጣል የሚለው ደግሞ በታክቲክ ቦርድ መፈተሽ ያለበትና ዮኬሬሽ ወደ አርሰናል ቢመጣ ምን አይነት ነገርን ሊያበረክት ይችላል ምን ሊያሳጣ ይችላል የሚለውን ጉዳይ በስፖርቲንግ ካሳየው ካሳየው ምርጥ ብቃት ተነስቶ በዛ በምን አይነት ታክቲክ ውስጥ ልጁ ጎላ እና ኮንቬንተሪ ብራይተን ውስጥ ሆኖ አልጎላ፣ ስፖርቲንግን ሄዶ ጎልፏል። ብዙዎቻችሁ ከጠየቃችሁ ጥያቄ መካከል አንደኛው ለምድኖ ክለቦች የውል ማፍረሻውን ከፍሎ ማስፈርም ያልቻሉት የሚለው ነው። ውል ማፍረሻው ሌላ እነሱ የሚያቀርቡት ሌላ ሆኖ ነው። ስፖርቲንጎችም ጀንትን አግሪመንቱን እንደዚሁ ነው አሁን አናከብርም ከሱት አሪፍ ብቃት ጋር በተያዘ ማለታቸው የዮኬሬሽንም ትንሽ ማፈንገጥ አያይዘን እንደዚህ ወደ እናንተ አደረስን። ከጥያቄያችሁ ተነስተን ቀጣዮቹን ሁለቱን ዝውሮች ደግሞ ወደ እናንተ የምንደርስ ነው የሚሆነው። ፍሎሪያን ቪርዝ ሊቨርፑል ላይ ምን ሊጨምር ይችላል? የዝውሩ ዲቴይል እንዴት ነበረ? እሱስ በታክቲክ ቦርድ እንዴት ይቃኛል? እሱንም ፕሮግራም ወደ እናንተ ይዘንላቸው የምንመጣ ነው የሚሆነው። ብዙዎቻችሁ የጠየቃችሁት የቤንጃሚን ሼሽኮም ጉዳይ ባልኳቸው መንገድ በደንብ ተተንትኖ በታክሊት በታክቲክ ቦርድም በደንብ የሚብራራ ነው የሚሆነው። ፉትቦል ፐብ ቲቪ ላይ ስፖርት ብሪፍ ከኤርሚጋ ነው የተከታተላችሁ ያላችሁት። እንቀጥላለን።